በልማት ምክንያት ከአካባቢያችን ብንነሳም መንግስት አስፈላጊውን ካሣና ቦታ ሰጥቶናል ሲሉ በባህር ዳር ከተማ የልማት ተነሽዎች ተናገሩ። ባህር ዳርን ለነዋሪዎቿ ምቹና ሳቢ ለማድረግ የተለያዩ የልማት ስራዎችን እያከናወነ መሆኑን የባህር ዳር ከተማ አስተዳደር አስታውቋል። አሻግሬ መንገሻ ተጨማሪ አለው። በተፈጥሮ ጸጋ የታደለችው የባህር ዳር ከተማ ለነዋሪዎች የበለጠ ምቹና ሳቢ እንድትሆን ኮሪደር ልማትን ጨምሮ የተለያዩ የመሰረተ ልማት ግንባታዎች እየተከናወኑ ይገኛሉ። ከአማራ ልማት ማህበር አልማ ወደ ዋተር ፍሮንት ሆቴል የሚወስድ 40 ሜትር ስፋት ያለው መንገድ ለመገንባትም ወደ ስራ ተገብቷል። መንገዱ በሚገነባበት አካባቢ ኖሮ የነበሩ የህብረተሰብ ክፍሎችም ከነበሩበት አካባቢ ቢነሱም መንግስት የተሻለ ካሣና ቦታ እንደሰጣቸው ተናግረዋል። ቦታው እንዲያውም የአሁኑ ቦታ ነው፣ ሜዳ ነው። እንዲያውም ቆንጆ ቦታ ነው። መብራት ያለበት አካባቢ ነው ስንት ፎቆች ያሉበት ነው። ውሃ ያለበት አካባቢ ነው። ሁሉም ነገር ኤሌክትሪክ እንዲያውም ይጠፋል መብራት ብዬ አላስብም። በጣም ደስ ይላል። ተጣብቀን ከእሳት አደጋም ከእንትን ነገር ከሁሉ ነገር ወጠናል። አሁን ደስ ብሎናል እራሳችን በመቻላችን ፈጠን ብሎ ደግሞ ቦታው እንደሰጣችሁ ደግሞ ካርታውን ደግሞ ሰጣችሁ ራሳችን ይሄ ነው ብለን የምንልበትን ፈጠን አድርጋችሁ ብታስደስቱን ደስ ብሎናል እኛ ቀደም ሲል በአንድ አካባቢ ይኖሩ የነበሩ የልማት ተነሾዎች አሁን ላይ በአንድ አካባቢ በጋራ መስፈራቸው የነበረውን ማህበራዊ ግንኙነት እንደሚያስቀጥልላቸው ገልጸዋል። ያው ማህበራዊ ኑሮ አለ፣ በሀዘንም በደስታም አብሮ የሚኖር ሰው ነው። በችግርም ምንም የሚደባበቀው ነገር የለም፣ ሁሉም በግልጽ ነው የሚኖረው። ያ ነገር ስላለ ደስ ይላል። እኔ በራሴ ደስ ብሎኛል። አብሬ ከምኖረው ሰው ጋር አብሮ ሁሉም በመሰጠቱ ደስ ብሎኛል በጣም የፋሲሎ ክፍለ ከተማ ዋና ስራ አስፈጻሚ አቶ ገረሙ አባተ ህብረተሰቡ ልማቱን ለመደገፍ እያደረገ ያለው አስተዋጽኦ ተጠናክሮ መቀጠል አለበት ብለዋል። እንደኛ ክፍለ ከተማ የግል ቤቶች ወደ 43 የመንግስት ወይም የቀበሌ ቤቶች ደግሞ ወደ 71 አካባቢ የሚደርሱ ቤቶችን ነው በመልሶ ማልማቱ የተነሱትኝ። እንግዲህ ለነሱ ህጋዊ በሆነ መንገድ የተስተናገዱበት ሁኔታ አለ። ግን ማህበረሰቡ ለልማቱ ካለው መሰረታዊ ፍላጎትም አንጻር ጭምር እነሱም ተጠቃሚ የሚያደርጋቸውን ሁኔታዎች ተመቻችተውም ስለነበር በበጎ ፈቃደኝነት በመልካም ተባባሪነት አብሮ ነው እንግዲህ ማህበረሰቡ እንትን ያለ፣ ምክንያቱም ይህንን አስቀድሞ የተረዳ ማህበረሰብ ስለሆነ። በከተማ አስተዳደሩ የኮሪደር ልማትና ጣናን የመክፈት ስራዎች እየተከናወኑ መሆኑን የገለጹት የባህር ዳር ከተማ አስተዳደር ዋና ስራ አስኪያጅ አቶ ተሻገር አዳሙ በልማት ምክንያት ለተነሱ ከሁለት መቶ በላይ የልማት ተነሾች አስፈላጊውን ካሳና ቦታ ማመቻቸት ተችሏል ብለዋል። 150 የሚሆኑ የቀበሌ ነዋሪዎች፣ 84 የሚሆኑ ደግሞ የግል ያላቸው ሰዎች ከዚህ ይነሳሉ። ለነዚህ ሰዎች ካሳ ሰርተናል። ትክ ሰጥተናል ኦልሞስት የግል የግል ያላቸው ካሳም ትክም ነው የሚገባቸው እሱን አስተናግደናል በተመሳሳይ መንገድ የቀበሌ ቤት ያላቸው ደግሞ በመመሪያው መሰረት ሚኒመም ስታንዳርዱን እያንዳንዱ ነዋሪ መቶ ካሬ ሜትር እንዲያገኝ ተደርጓል ማለት ነው ከዚህ እነዚህን ስናነሳ ደግሞ ወስደን የምናሰፍርበት ቦታም የሚነሱ አካላት አሉ እነዚህ ሄደው የሚሰፍሩበት እዛም በተመሳሳይ ወደ 28 የአረንጓዴ ደብተር ያላቸው ሰዎችና የእነሱ ልጆችን በመመሪያው መሰረት እድሜያቸው 18 ዓመትና በላይ የሞላቸው ወደ 19 የሚሆኑ ወጣቶች በተመሳሳይ የቤተሰቦቻቸው መሬት ሲነካ እነሱም ቦታ ያገኛሉ። ስለዚህ በጥቅሉ 19 ሲደመር 28 ወደ 47 የሚሆኑ ሰዎችም በተመሳሳይ ትክ ቦታ ተሰጥቷቸዋል፣ ካሳ ተከፍሏቸዋል። በጠቅላላው ወደ 281 የሚሆኑ ሰው በዚህ አጭር ጊዜ ውስጥ ትክ የመስጠት ካሳ የመስራትና ዲሞ የማንቀሳቀስ ስራ ሰርተናል። ቦታ የተሰጣቸው የልማት ተነሽዎችም ካርታ በፍጥነት እንዲሰጣቸው በጠየቁት መሰረት በአጭር ጊዜ ተሰርቶ እንደሚሰጣቸው ዋና ስራ አስኪያጁ ተናግረዋል። በጣም እንዲያወጡ እንዲያገኙ ቦታ እንዲያገኙ አድርገናል። አሁን የሚቀረው ነገር ካርታ ሰርቶ የመስጠት ነው። እሱ እየተሰራ ነው። አሁን እየተሰራ ነው። በተቋም ደረጃ እየተሰራ ነው። በአጭር ጊዜ ውስጥ ይህን ደግሞ በልክ የትክ ቦታውን ባስተናገርንበት መንገድ ካርታቸውንም እናስረክባለን። በአጭር ጊዜ ውስጥ ማለት ነው። አሁን ተጀምሯል ስራው ማለት ነው። የባህር ዳር ከተማን ውብ፣ ሳቢና የቱሪስት መዳረሻ ለማድረግ በተሰሩ የልማት ተግባራት 3 ኪሎ ሜትር የኮሪደር ልማትና በአምስት አቅጣጫ ጣናን የመክፈት ስራዎች መከናወናቸውን ከከተማ አስተዳደሩ የተገኘ መረጃ ያመላክታል።